ፊልሙ የሚጀምረው ሶስት የኩንጉፉ ሰልጣኝ ተማሪዎች እርስ በርስ እየተደባደቡ ነው። ከመካከላቸው አጠር ያለው ልጅ ሁለቱንም በሚገርም ብቃት ይዘረራቸዋል። ከዛም አሰልጣኙ ድብድቡን ከተመለከተ በኋላ አሸናፊውን ልጅ ቻንግ ለቀጣዩ ፈተና ተዘጋጅተሃል ብሎ ይጠይቀዋል። ቻንግም መዘጋጀቱን ለማሳየት ከወገቡ ጎንበስ ብሎ የክብር ሰላምታ ላሰልጣኙ ይሰጠዋል። በመቀጠል ትዕይንቱ ወደ አንድ ቤተሰብ ቤት ይወስደዋል። ሁሉም በራሳቸው ስራ ተጠምደዋል። የቤት ወንድ ልጅ ስሙ ኬን ይባላል። ሶፋ ላይ ዘና ብሎ የቪዲዮ ጌሙን እየተጫወተ ነበረ። የኬንም እናት ጠረጴዛው ላይ ያስቀመጠውን ወተት ሶፋ ላይ እንዳይደፋው ታስጠነቀቀውና አንድ የፖስታ ወረቀት ለአባትየው ትሰጠዋለች። እናትየውም ዛሬ አዳር እንደምትሰራና ወደ ቤት እንደማትመጣ ተናግራ በፍጥነት ሁሉንም ተሰናድታ ትወጣለች። አባትየው ፖስታውን ተመለከተና፣ የፖስታ ከወንድሜ ልጅ ከቻንግ የተላከ ነው። ወደኛ ሊመጣና ሊያገኘን እንደሚፈልግ ነው የጻፈው ብሎ ይናገራል። በቤት ውስጥ የነበሩት ሴት ልጁ ሱዛንና ወንድ ልጁ ኬንም በመገረም ያዩታል። እንዴት አንድ ቀንም ስለ ወንድም ሆነ የወንድም ልጅ እንዳለ አልነገርከንም? ብለውም ይጠይቁታል። አባታቸውም ወንድሙ ከአስራ ሁለት አመት በፊት ቻንግ ከተወለደ ከጥቂት ቀናት በኋላ እንደሞተ ይነግራቸዋል። እነሱም አንድም ቀን ስለ ወንድም አንስታ አታውቀም ሲሉት፣ ያው ከቻይና ከመጣው በኋላ ብዙም ከወንድሜ ጋር ግንኙነት አልነበረኝም። እናም እንደምትመለከቱት ለእናንተ ስልክ፣ ቪዲዮ ጌም እንዲሁም ይህንን የመሰለ ህይወት ለመስጠት ጀርባዬ እስኪጎብጥ ድረስ እየሰራው ነበረ ብሎ ይመስላቸዋል። ሴት ልጁም አባዬ ጠበቃ እንጂ ጉድጓድ ቆፋሪ አይደለህም እንዴት ጀርባህን ትላለህ? ትለዋለች። ንግግሩን በደንብ እንዳልተረዳችሁ ስለገባው አልመለሰላትም። ልክ ከቤት ሊወጣ ሲል ወንድ ልጁ ኬን አባዬ ለረፍት የምትሄድበት የመዝናኛ ቦታ ሆቴል አሲያስክ ሲል ጠይቀዋል። አባትየውም እንዳላስያዘ ለጊዜው ስራ ስለበዛበት እንደ ቤተሰብ የሚዝናኑበትን ጊዜ እንዳራዘመው ነግሮ እሱም ስራ ስለሚበዛበት እንደሚያመሽ አሳውቋቸው ተሰናብቷቸው ሄዳል። ልጆቹም በአሁኑ የሚዝናኑበት ቦታ እንደማይሄዱ ሲሰሙ ይነጫነጫሉ። ኬን ትምህርት ቤት ክፍል ውስጥ የቪዲዮ ጌም እየተጫወተ ነው። በጣም የተመሰጠ ይመስላል። አስተማሪው በተደጋጋሚ ስትጠራውም አልመለሰላትም። በስተመጨረሻ ሰማት። አስተማሪዋ ክፍለ ጊዜው ካለቀ አምስት ደቂቃ እንዳለፈ ለኬን ትነግሯለች። እሱም ጌሙን ቦርሳ ውስጥ ከቶ ከክፍል ሊወጣ ይዘጋጃል። እሷም ፈተና ውጤቱን እየተሰጠችው ድሮ ጎበዝ ተማሪ እንደነበርና አሁን ምን ነክቶት እንደዚህ እንደሆነ ትጠይቋለች። ኬንም ፈጠን ብሎ ስለ ጌሙ ይነግራታል። አሁን ላይ ከዓለም 33ኛ እንደሆነና ከፍ ያለ ደረጃ ላይ ለመቀመጥ ይበልጥ መጫዎች እንዳለበት ይነግራታል። አስተማሪውም የኔን የቪዲዮ ጌም ለጊዜው ቀት አድርጎ አርብ ዕለት ስለሚያቀርበው ፕሬዘንቴሽን እንዲያስብ ታስጠነቅቀዋለች። ኬንም ምክሯን በአዎንታ ተቀብሎ ዲ ያመጣበትን የፈተና ውጤት ተቀብሎ ይወጣል። የኬን እህት ሱዚ ሎከሯ ውስጥ ቃይ ያስቀመጠች ነበር። አንድ ጠብደል ያለ ዱርዬ ልጅ በሁለት ጓደኞቹ ታጅቦ መጥቶ ፊቷ ላይ ይቆማል። ባለፈው የነገራትን የራት ግብዣ ምን እንዳሰበችበትም ይጠይቃታል። እሷም አስቤበታለሁ አሁንም አልተስማማሁበትም ትለዋለች። እሱም መንገዷን ይዘጋና ለእሱም ቢማለት ጥሩ ሀሳብ እንዳልሆነ ይነግራታል። የሁላ ነገር ሲናገራት ወንድሟ ኬን ቆሙ እያያት ነበረ። ፈርቶ ስለነበረ ግን ምንም አላላትም። ሱዚም የልጁን ማስፈራሪያ ከቁብ ሳትቆጥር እንዳልተስማማች አስረግጣ ነግራ መንገድ የዘጋባትን እጁን መንጭቃ ትሄዳለች። ሱዚና ኬን ወደ ቤት ሲመለሱ በራቸው ላይ አንድ የራስ ቅል ጸጉሩን ሙሉ በሙሉ የተላጨ ልጅ እግሩን አጣጥፎና ዓይኑን ጨፍኖ እያረመመ ያገኙታል። ባዩት ነገር የተደናገጡት እነ ሱዚም ወደ ቤት ከመግባት ተገተው ያዩት ጀመር። ኬንም ያስቀመጠውን እንጨት ሊነካበት ሲል ልጁ ከአርምሞት ተነስቶ በፍጥነት ዱላውን ወደ ኬን ያቀባብላል። ሱዚም ልጁ አባታቸው የነገራቸው ያጎታቸው ልጅ ቻንግ እንደሆነ በመጠርጠር አንተ ቻንግ ነህ ብላ ትጠይቋለች። እሱም በአሁንታ ይመለስላታል። እሷም እንዲረጋጋ ነግራው እራሷንና ኬንን ታስተዋውቋለች ወደ ቤት ከገቡ በኋላ ቻንግ ቤቱን እየተዘዋወረ ይጎበኝ ጀመር። እንደተለመደው ሱዚ ስልኳ ላይ ነች፣ ኬን ደግሞ የቪዲዮ ጌምን እየተጫወተ ነው። ቻንግ ወደ ኬን ቀረብ አለና ድብድቡን አይቶ ማርሻል አርት ይገጠና እንደሆነ ጠየቀው። ኬንም ተገርሞ ቪዲዮ ጌም አይቶ አታውቅም? ምን ዋሻ ውስጥ ነው እንዲኖርከው ብሎ ይጠይቀዋል። ቻንግ ረጋ ብሎ በእርግጥ ብዙውን ጊዜ የኖርኩት ገዳም ውስጥ ነው፣ ግን በአቅራቢያችን ዋሻ አለ ብሎ ይመለስለታል። ኬንም በመልሱ ተገርሞ ቪዲዮ ጌምን እንዲጫወት ጋብዞት መጫወቻውን ይሰጠዋል ቻንግም ተቀብሎ ጉልበቱ ላይ አድርገዋል። ምን ያደረገ እንደሆነ ሲጠይቀውም ከድብድብ በፊት የጠላቱን ጠንካራና ደካማ ጎን እየለየ እንደሆነ ይነግሯል። ኬንም የጨዋታው ህግ ለቻንግ ግልጽ እንዳልሆነ ገባው። ከዛም እራት ምን ትበላለህ ልዘዝልህ ይለዋል። ቻንግም ቢርበኝም አጎቴን ይጠብቃለሁ ከሱ ጋር ነው መበላው ይላቸዋል። ሱዚም የስላቅ ሳቅሳቀች ኬንም አባታቸው ማለትም የቻንግ አጎት ጠበቃ እናታቸው ደግሞ ዶክተር ስለሆነች ብዙም ቤት እንደማይሆኑና እንደማይገናኙ ለቻንግ ይነግረዋል። ቻንግም ስራ መልካም ነገር ቢሆንም ከቤተሰብ ጋራ ጊዜ ማሳለፍ ተገቢ ነገር እንደሆነ ይናገራል። ኬንም በተስፋ መቁረጥ አንገቱን ነቅንቆ አሁን የት መጎብኘት እንደሚፈልግ ይጠይቀዋል። እንስሳት ፓርክ ወይንስ ሴት ይሻላል ይለዋል። ቻንግ ግን የመረጠው ሌላ ነው፣ ትምህርት ቤት። ሱዚና ኬንም ቻንግን ወደ ትምህርት ቤታቸው ይወስዱታል። ሱዚም ተገርማ ትምህርት ቤት ከዚህ በፊት ሄዶ ያውቅ እንደነበረ ትጠይቀዋለች። ቻንግም አብዛኛውን ትምህርት ገዳም ውስጥ ስለሚማር እንደማያውቅ ይነግራታል። ሱዚም ሰው ሁላ ትኩረት ሲያደርግባቸው ተሰናብታቸው ትሄዳለች። ቻንግም የእሱ ለየት ማለት ለኬን እንደሚያሳስበው ይጠይቀዋል። ኬንም እዚህ ትምህርት ቤት ብቸኛ እንደሆንና አብዛኛውን ጓደኞቹን በኢንተርኔት ላይ ያሉ ሰዎች እንደሆኑ ይነግረዋል። ወደ ክፍል ሊገባም ስለሆነ እንዳይደብር ብሎ ተሰናብቶ ይሄዳል። ቻንግም ብዙ የማየው ነገር ስላለ አይደብረኝም ብሎ ይመልስለታል። ቻንግ በትምህርት ቤት ውስጥ ሲዘዋወርና በመንገዱ ሰው ሲያገኝ ከወገቡ ጎንበስ ብሎ ነበር ሰላምታ የሚሰጣቸው። ሱዚና ኬንም ከክፍል ሲወጡ ቻንግን ያጡታል። ሱዚም ኬን እንዴት ተውህ ሄዳለህ? እሱ ሀገሩን ስለማያውቅ ሊጠፋ ይችላል ትለዋለች። ውጪ ሲወጡ ግን ቻንግ አርምሞ እያደረገ ይመለከቱታል። ወደሱ እየሄዱ እያለም ሱዚን ባለፈው ያስቸገረ ድርዬ ልጅ ጄሰን መንገዷን ዘግቶ ያስፈራራት ጀመር። እሷም አሁንም መልሷን ቢታ እንደሆነ ስትነግረው እጇን ይዞ ሊመታት ታገላት። አርምሞ ላይ የነበረው ቻንግም ተነስቶ የጄሰንን ጀርባ በጣቱ ነካነካ አድርገዋል። ጄሰንም ወደ ቻንግ ሲዞር ቻንግ ያጎተ የልጅ ነገሩን ግልጽ ያደረገች ይመስለኛል፣ ብቻዋን እንድትተዋት ነው የምትፈልገው ሲል ይመልስለታል። ጄሰንም በንቀት አንድ ምግብ ልግዛለህና እሱን ብላ እኛ ትልልቆቹ ስራችንን እንጨርስ ሲል ይመለስለታል። ቻንግም ነገሮች ከመባባሳቸው በፊት ጄሰን ከአካባቢ ዞር እንዲል ያስጠነቅቀዋል። ጄሰን ግን ዞር ባለ ልስ ምን ታመጣለህ በማለት ቻንግን በቦክስ ሊመታ ይሞክራል። ቻንግን በፍጥነት ሽል ይለዋል። የቻንግን ብቃት ያላመነው ጄሰንም እንደገና እሱን ለመምታት ቡጥ ይሰነዝራል። ቻንግ ግን ወዲያውኑ የኩንግፉ ቴክኒኩን ተጠቅሞ ጄሰንን መሬት ላይ ይዘረረዋል። እሱን ተከትሎ የመጡት ጓደኞችም እንዲህ በቀላሉ ይጠላቸዋል። በብቃቱ የተገረሙት ሱዚና ኬንም እንዴት እንዲ የኩንግፉ ማስተር ሊሆን እንደቻለ ይጠይቁታል። ቻንግም ቀለል አድርጎ ኩንግፉ መማር የሻሎኒዎች የእለት ተዕለት ዘይቤ እንደሆነ ይነግራቸዋል። ሱዚም እንዴት ገዳም ውስጥ ሊያድግ እንደቻለ ስትጠይቅ ቻንግ ታሪኩን ወላጆቻችን አልነገሯችሁም ማለት ነው። ሱዚም ሲጀመር ወላጆቻችን ከኛ ጋር ለማውራት ጊዜ ኖሯቸው መቼ ያውቀና አለችው። ቻንግም እድሜው ሙሉ ገዳም ውስጥ እንዳደገና ከገዳም ውጭ ሌላ ቦታ ኖሮ እንደማያውቅ ይነግራቸዋል። ይህም የሆነው ወላጆቹ ገና በልጅነት ሞተውበት ለአባቱ የቅርብ ጓደኛ ማስተርሺ እንደተሰጠና ማስተርሺ ሁሉን ነገር እያስተማረ እንዳሳደጉ ይነግራቸዋል። ኬንም ታዲያ ለምን ገዳሙን ጥለህ መጣ ሲል ይጠይቀዋል። ቻንግም ገዳሙን ጥዬ አልመጣሁም፣ ይልቅስ የመጨረሻ ፈተናዬን ለማጠናቀቅ የመጣሁት ይህም ሙሉ በሙሉ ራሱን ለገዳም ህይወት ከመስጠቱና ከማስገዛቱ በፊት የውጩን ዓለም ለማየት እንዲመጣና ከዛም ደግሞ አንድ ያሉት ቤተሰቦቹን እነ ኬንን ለማየት እንደሆነ ይነግራቸዋል። ሱዚም እኛን ለማግኘት ስትል ነው ይህን ሁሉ መንገድ አቋርጣ የመጣው፣ ይህ ሁሉ ነገር ስለምን ስትል ጠይቀዋለች። ቻንግም ይህ የውጭ ዓለም ገንዘብ ሀብትና ስራ ነው እንደዋና ነገር የማየው ነገር ግን ከሁሉም ነገር በላይ ቤተሰብ ወሳኝነት ያለው ነገር ነው። ምንም ነገር ከቤተሰብ በላይ አስፈላጊ አይደለም ሲል ይመልስላታል። ቤት ከገቡ በኋላ ኬንና ቻንግ ምግብ ለማብሰል የሚሆኑ ግብአቶችን ይዘው ወደ ኪችን መጡ። ሱዚም ተገርማ ምን ሊያደርጉ እንደሆነ ኬንን ትጠይቀዋለች። ኬንም ቻንግ እዛ ከመነኩሴዎች ጋር ይሰራ የነበረውን ባህላዊ የቻይና ምግብ እያሳየው አብረው ሊሰሩ እንደሆነ ይነግራታል። ቻን ግም ሁሉም አንድ ላይ እንደሚሰሩ ተናግረው አብረው ምግብ ማብሰል ይጀምራሉ። እያበሰሉም ጥሩ ጊዜ ያሳልፋሉ። ምግቡን ሰርተው እንደጨረሱ የእነሱ ዚያ አባት የስራ ስልክ እያናገረ ወደ ቤት ይገባል። ቻን ግንም ሲያው ስልኩን ያቋርጥና ሰላምታ ሊሰጠው ይመጣል። ቻን ግም አጎቴ እንኳን በሰላም መጣ ብሎ ከወገቡ ጎንበስ ብሎ ሰላምታ ያቀርብለታል። አጎቱም ትላንት አምሽቼ ስመጣ ተኝተህ ነበር ለዛን ያልተገናኘነው አለው። ቻን ግም አሁን ተኝቼ ነበር ጥሩ እረፍት ለጥሩ የአእምሮ ንቃት ስል ይመልስለታል። አጎቱም ጥሩ የምግብ ሽታ ይሸተኛል፣ ማን ነው የሰራው ሲል ጠይቃቸዋል። ልጆቹና ቻንግም አብረው እንደሰሩት ይነግሩታል። ራት ከበሉ በኋላ የነሱ ዚ እናት ቻንግ የሰራውን ምግብ አንቃ እንዴት እንደሰራው እንዲያሳያት ጠይቀዋለች። ቻንግም ይሄ ቻይናውያን ሚስጥር ነው ሲላት ተደናግጣ ይቅርታ ጠይቀዋለች። ቻንግም ስቀልድ ነው ቀለል ያለ አትክልት አሰራር ነው ሲል ሁሉም እራት ላይ ያሉት ፈገግ አሉ። የቻንግም አጎት ገዳም ውስጥ መኖር እንዴት እንደሆነ ይጠይቀዋል። ቻንግም ገዳም በጣም ደስ የሚል ቦታ እንደሆነና የተረጋጋ ህይወትና ሰላም የሚሰጥ ቦታ እንደሆነ ይነግረዋል ኬንም ቻንግ የሚገርም የክንግፉ ብቃት እንዳለው ለአባቱ ይነግረዋል። አባትየው ማለትም የቻንግ አጎት ይህ ብዙም እንደማያስገርም ምክንያቱም ቻንግ ኩንግፉ በደም ውስጥ ያለ ነገር እንደሆነ ይነግራቸዋል። የቻንግ አባትም የኩንግፉ ትምህርት እንደወሰደና ከልታት አንድ ቀን ከአንዲት ሴት ጋር ሲጋጠም ቀለል አድርጋ መሬት ላይ ተዘረሯለች። ይህችም ሴት የቻንግ እናት ነበረች። ስለ ቤተሰቦቹ ብዙም ሰምተው የማያውቀው ቻንግ አጎቱ ይህንን የመሰለ ትዝታ ስለነገረው አመሰገነ። አጎትየው ቀጣይ ሳምንት ከባድ የፍርድ ቤት ኬዝ ስላለበት እሱ ላይ መስራት እንዳለበት ተናግሮ ከራት ተነሳ። እናታቸውም ነገ ደብል ሺፍት ስለምትሰራ በጊዜ ልተኛ ብላ ተነሳች። ኬን ነገ ፕሬዘንቴሽን ስላለበት አባቱ በዛ ላይ እንዲያግዘው ሲጠይቀው አባቱ ለዚህ ጊዜ እንደሌለው ይነግረዋል። ኬንም ያዝናል። ሁኔታውን የተረዳው ቻንክ እኔ አግዘሃለሁ ይለዋል። ከዛም ወደ እቃ ማጠቢያው ያመራሉ። ኬንም ግራ በመጋባት ለፕሬዘንቴሽኑ ስላላነበበው መጽሐፍ እቃ እያጠቡ ሊያወሩ እንደሆነ ይጠይቀዋል። እናም አሁን ላይ ለነገው ፕሬዘንቴሽን መዘጋጀት እንጂ እቃ የማጠባ ጊዜ እንደሌለ ያስረዳዋል። ቻንክ ገዳም ውስጥ እያለ እንዲህ አይነት ቀላል ያሉ የጉልበት ስራዎችን በመስራት አእምሯቸውን ለማሰብ እንደሚያዘጋጁ ይነግሯል። በዚህም እቃ ማጠብ ውስጥ ለፕሬዘንቴሽኑ ሀሳብ እንደሚመጣለት ያስረዳዋል። ኬን ቻንግ ባለው ነገር ብዙ አይስማማም፣ እቃ ማጠቡን ይጀምራል። ከዚያም ወዲያው ሀሳብ ይመጣለታል። ቻንግንም አድንቆና አመስግኖ ስለ ሀሳቡ ሳይጠፋበት ቶሎ ለመጻፍ በፍጥነት ወደ መኝታ ክፍሉ ይሄዳል። ሱዚም ቻንግ እቃ የሚያጥብበት ቦታ በመሄድ ኩንግፉ እንዲያሰለጥናት ጠይቃዋለች። ቻንግም ተስማምቶ ያሰለጥናት ጀመር። የቻንግ መምጣት የቤተሰቡን ሰቡን ህይወት ቀየረው። በተለይ የሱዚና እና የኬንን። ሱዚ ቻንግ ያሰለጠናትን ኩንግፉ በደንብ ቻለችበት። ኬንም ፕሬዘንቴሽኑን በአግባቡ ማቅረብ ቻለ፣ በጥሩ ውጤትም አመጣ። ውጤቱ ተደስቶ ከቻንግ ጋር እያወራ ሳለ ጄሰን የተባለው ልጅ ሱዚን ሊያስቸግራት ያያል። ይህንም በጉዳዩ ተናዶ ሊደባደብ ሊሄድ ሲል ቻንግ አለመግባባቶች ላይ ትዕግሥት ዋናው ነገር እንደሆነ አስረድቶ ያስቆመዋል። ጄሰን ሱዚን ካገኛት በኋላ አሁን የሚያድንሽ ትንሽዬ የኩንግፉ ማስተር የለም ምን ታመጫለሽ? አላት። ሱዚም አሁን እሱ አያስፈልገኝም አለችው። ጄሰንም ማካበዷን አቁማ እሱን እሺ እንድትል ሲያስፈራራት ሱዚ ቻንግ ያስተማራትን ቴክኒክ ተጠቅማ ዘረረችውና በድጋሚ መልሷን እምቢ እንደሆነ ተናግራ ሄደች። ተማሪዎቹም የጄሰን ቅሌት ላይ መሳቅ ጀመሩ። እነ ቻንግም እራት እየበሉ አጎቱ የቻንግ መሄጃ ጊዜ መድረሱ እንዳሳዘነው እና ቻንግ በመምጣቱ ልጆቹ ብቻ ሳይሆን እነሱም እንደተጠቀሙ ይነግሯል። በተለይም ከልጆቹ ጭቅጭቅ ፋት አግኝተው መስራት መቻሉ በጣም ጥሩ ነገር እንዳደረገለት ይነግሯል። ቻንግ ግን ሱዚና ኬን እየጨቀጨቁት ሳይሆን ትኩረት ፈልገው እንደሆነ ይነግሯል። ሱዚና ኬንም በቻንግ መሄድ እጅግ አዝነው እንዲቆይ ይጠይቁታል። ቻንግም ስልጠናው ስላለቀ መሄድ እንዳለበት ይነግራቸዋል። ሱዚም እንዴት የኔን ኩንግ ፉ ስልጠና አቋርጠህ ትሄዳለህ? ደግሞ ከምንም በላይ ቤተሰብ ዋናው ነገር ነው ብለህ ተናግረሃል ነበር እንዴ? ከፈለግ እዚህ አሜሪካ የመነኩሴዎች ይኖራሉ ዝውውር ቻንግም ዝውውር ይፈቅዳሉ። ሆኖም ግን ብሎ ሳይጨርስ ሱዚ ተናዳ አንተም እንደ ወላጆቼ ስራ ብቻ ነው የምትወደው ብላ ጥላው ትሄዳለች። ኬንም አንተ ስትሄድ የአጎት ልጅ ብቻ ሳይሆን አንድ ያለኝን ጓደኛ ነው ማጣው ብሎት አዝኖ ጥሎት ይሄዳል። የቻንግ አጎትም ልጆቹ ስሜታዊ ስለሆኑ ነው እኛ ስራ ምን ያክል አስፈላጊ እንደሆነ ስለምናቅ እንረዳሃለን ይለዋል። ቻንግም መልሶ እኔ ለስራው ብዬ አይደለም ቪዛዬ ስላለቀ ነው ቪዛ የሚፈቅድልኝ ሰባት ቀን ብቻ ስለሆነ ነው ብሎ መለሰላቸው። ከዛም እቃውን ሊያጠብ ተነሳ ላይ ጥብ ሲነሳ እናትየው ብዙ ስራ ስለሰራ እሱን ስራ ብሰራ መልካም ነው ብሎ ሊሰራ ይነሳል። ቻንግ ብዙ ቢያስብም ምንም ስላልቻለም